በኢትዮጵያና ከኢትዮጵያ ውጭ የምትኖሩ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን አገልጋዮችና አባላት፣ በኢትዮጵያና ከኢትዮጵያ ውጭ የምትኖሩ ቅዱሳን የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል አደረሳችሁ። እነርሱም በዚያ ሲያመነቱ እነ ሁለት ሰዎች የሚያንጸባርቅ ልብስ ለብሶ ወደ እነርሱ ቀረቡ። ፈርተው ፊታቸው ወደ ምድር አቀርቅሮ ሳሉ እንዲህ አላቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ሉቃስ 24 4 እስከ 5። ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ስለ ኃጢአታችን ሞተ፣ ተቀበረ፣ በሦስተኛ ቀን ከሙታን መቃብር ፈንቅሎ ተነሳ። የጌታችን ኢየሱስ ክርስቶስ መቃብር ባዶ ሆነ። የጌታችን የኢየሱስ ክርስቶስ ትንሣኤ የክርስትና እምነት ዋና ማዕከል ነው። ያለ ጌታችን ኢየሱስ ክርስቶስ ትንሣኤ የክርስትና እምነት ከንቱ ነው። የጌታችን ኢየሱስ ክርስቶስ ትንሣኤ የሕይወታችንና የእምነታችን መሠረት ነው። ጌታችን ኢየሱስ ክርስቶስ ከሙታን በመነሳቱ ኃጣትንና ሞትን በትንሣኤ ኃይል አሸንፏል። በአዳም ምክንያት ወደ ሰው ሁሉ የደረሰ ሀጣትና ሞት በትንሣኤ ኃይል ተሸንፏል። በብሉ ክዳን ከሙሴና ከነቢያት ሁሉ ጀምሮ ስለ ጌታችን ስለ ኢየሱስ ክርስቶስ የተጻፉት መጻሕፍት ሁሉ፣ ትንቢቶች ሁሉ የተፈጸሙት በትንሣኤ ምስክርነት ነው። ከሞት በኋላ የዘላለም ሕይወት እንዳለ ለክርስቲያኖች ሁሉ እምነት መሰረት የተጣለው በጌታችን በኢየሱስ ክርስቶስ ትንሣኤ ነው። ትንሳኤ የዘላለም ተስፋችን ነው፣ የዘላለም ሕይወት ነው። ስለዚህ ክርስቶስ ትንሣኤን ለሚያምን ሁሉ የዘላለም ሕይወት ነው። ደግሜ ላለው እንኳን አደረሳችሁ የእግዚአብሔር ቤተሰቦች በሙሉ የትንሣኤን መታሰቢያ ስናከብር እግዚአብሔር ልጁን ኢየሱስ ክርስቶስን ለመስቀል ሞት አሳልፎ ለእኛ እስኪሰጥ ድረስ ወዶናል። ስለዚህ እኛንም ሁላችንም ጌታችን ኢየሱስ ክርስቶስ በትንሣኤ ያደረገውን ድል እየመሰከርን በዓሉን ስናከብር የትንሣኤ ፍቅር እንድንገልጽ በትንሣኤ ደግሞ ለሌሎች መልካምን እንድናደርግ በጌታ ፍቅር ላሳስባችሁ እወዳለሁ። እግዚአብሔር ሕዝባችንን፣ ምድራችን ይባርክ። ጌታ ይባርካችሁ።